ቴዲ በድንገት ሞቶ ተገኘ እና ልላሂ ወኢና ኢለህ ራጅኡን እኛ የሱም ነን፣ ወደ ሱም ተመላሾች ነን። ከመሞቱ በፊት ሳውዲ አራቢያ ሲገባ የገጠመውን አንዳንድ ነገሮች ከትላንትና ወደ ቪዲዮ ሰርቶ ለቆት ነበር። እስኪ ይህ ቪዲዮ ምን የሚል ይሁን ሁላችንም እናዳምጥምጥ። በውሃ ታጥቤ ምግብ እየሰራው ምግብ ስንሰራ ደግሞ ኩሽናው ላይ መኮየፍ የለውም በጣም ሙቀት ነው ያው የሰራው ስሞቆኝ ያው ወደ ውጭ ወጣ አለ። ወደ ውጭ ስወጣ ደግሞ ፀሐይ ስለሆነ የዛ ሰዓት ምንም አልተሰማኝም። ያው ምግብ ሰርቼ ጨርሼ እንደማይመሸለም መሸ። ያው ስራ ጨርሸ ሻወር ስጀተኛው ያው ጥዋት ስነሳ ምን ልበላችሁ በጣም ነው የደነገጥኩት። ፊቴ ልክ ያው የፈላ ውሃ ልክ እንደፈሰሰው ሰው ፊቴ በቃ በጣም አበጠ እንዳለ ሙሉ ፊቴ እንደዚህ ብሎ ውሃ ነበር የቆጠረው። መብላት አልችልም፣ ቢያንስ ለሁለት ሳምንት ምናምን በጣም ነው የተሰቃየት። ራሱ መብላት አልችልም። እስከዚህ ነበረ እንደዚህ ማለት ነው። ሙሉ ውሃ ቆጥሮ በጣም ነበር አንቀሳቀስም ነበር። በጣም ነው የወፈረው። ፎቶው ላይ እንደዚህ አስቀምጥላችኋለ። የፎቶ ላይ ማስቀምጥላችሁ አሰላም አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? በያላችሁበት የዓለም ዳርቻ ከእናንተ ጋር ይሁን። የሌላ ምምነት ተከታዩ ሰላም ሰላም ብያለሁኝ። ዛሬ ቀን እና ሌላ ወይና ይልህ ራጅን በጣም በሚያሳዝን ቪዲዮ ነው የመጣሁት። ይህ ወንድማችን ቴዲ ወይም ደግሞ የብርክስ ሀበሻዊ ወንድም ነው ማለት ነው። ወደ ስደት ከዛ በፊት አቅንቶ ነበር፣ ሳውዲ አራቢያ ከዛ በፊት ሄዶ ነበር። እንግዲህ ሁላችንም ስደትን እንመጣለን። ከስደት ደግሞ አሁንም ሀገራችን ስንገባ አሁንም በድጋሚ ህይወት አልሆን ሲለን ተመልሰን ሁላችን ወዴት እናቀናለን? ወደ መጣንበት ወደ ስደትን ማለት ነው። እና ይህ ወንድማችን ቴዲም ይሄ ነገር ነበር የገጠመው። ስደት ሄደ፣ ሀገር ቤት ሄደ ከሀገር ቤት አሁንም ህይወት አልቀናው ሲለው ተመልሶ ወዴት ሄዳል? ወደ ሳውዲ አረቢያ። ሁለተኛ በመሄዱ ግን በጣም በሚያሳዝን ሁኔታ ህይወት አሊመቻች ብሎት በጣም በቃ ከባድ ሁኔታ ከባድ ሲቃይ አሳልፎ ነበር ወደ ሳውዲ አረቢያ የገባው እና ድንገት በምን እንደሆነ ባይታወቁም አሁን ደግሞ ህይወቱ አልፋለች። እኛ ግን በነገራችን ላይ የእሱም ነን ሁላችንም ወደ እሱም ተመላሾችንም ግን ሞታችንን አላህ ያስተካክልልን፣ አማ ሞታችን አለ ስብሓን ታላ ያስተካክልልን፣ መጨረሻችንም ያሳምርልን። እኔ ማለት የሚፈልገው ለስደተኞቹ ማለት ነው። እባካችሁ ተጠንቀቁ፣ ራሳችን ጠብቁ። በእርግጥኛ ከየት እንደምንሞት ወዴት ሀገር ሆነን እንደምንሞት፣ ሀገራችን ሆነን እንደምንሞት፣ የትኛው ቅስፈት መቶ መለከል መውት እስኪወስደን ድረስ አናውቀውም ማለት ነውና ለቤተሰቡ መጽናናትን ይመኛለው፣ ለብክስ ሀበሻውም መጽናናትን ይመኛለው፣ ለሁሉም ማለት ነው። ለሱ ተከታዮቹም፣ ለቤተሰቡም፣ ለምስቱም፣ ለልጆቹም መጽናናትን ይመኛለሁኝ። በጣም ያሳዝናል። ዘድ የሚትባል ባለቤት አለችው። በጣም እኔ እንጃ ቪዲዮ ሲሰሩ በጣም ከምንም ነገር ለየት ተሚል ኮንፍሊክስ አላቸው። አላህ መጽናናትን ይስጥሽ፣ ፈጣሪ መጽናናትን ይስጥሽ ላለሁኝ እና ተመልሶ ወደ ሳውዲ አረቢያ አቅንቶ ነበር። ከሳውዲ አረቢያ ደግሞ በረሃ ሲገባ ምንም አልተመቸውም ነበር እንደተናገረ እንደነበረው ፊቱ ውሃ ቃጥሮ በጣም በቃ ፊቱ አብጦ ራሱ ማለት ነው እንዳል ሙቀቱ አልቻለውም። እና ልክ ከበረሃ ሲገባ ከየፉ ሲከፍት ያይለበልበል ማለት ነው፣ ውጭ ሲወጣ ደግሞ ፀሐዩ ያቃጥለዋል። ስደት ላይ ብዙ መከራ ብዙ ሲቃ ያለ እውነታችን ነው ብዙ ሙከራ ብዙ መከራና ብዙ ስቃይ አለ በስደት እና፣ ከዚህ መከራና ከዚህ ስቃይ ሁላችንም አላህ ነጂ ያውጣን፣ አላህ ይጠብቀን፣ አላህ ይገላግለን። እና እናንቴም ስደተኞች ራሳችሁን ጠብቁ። ሁላችንም እንደምናውቀው ስደትን የምንወጣው ሰርተን ለመለወጥ ከሀገራችን ትንሽ ለውጥ አለው ብለን ነው ወደ ስደት የምንወጣው እንጂ፣ ያው ነው ስደት ዞሮ ዞሮ ስደት ነው። ስደትን ባትወጡ ባይ ነኝ እኔ ማለት ነው። ምክንያቱም ስደት ከመጣችሁ በኋላ የሆነ ነገር ሲታጡ አሁንም ተመልሳችሁ ወደ ስደት የመምጣት ተመልሳችሁ በድጋሜ ወደ ስደት የመውጣት አላማ ነው የምትይዙት። እና ይሄ ደግሞ ለእኛ ጥሩ አይደለም። አንደኛ እድሜያችንን ያቃጥልብናል፣ ሁለተኛ ከምንወዳቸው ሰዎች ከምንወዳቸው ቤተሰቦቻችን ጥሩ ላይፍ አይኖረንም፣ ጥሩ ግንኙነት አይኖረንም። ሁሉ ነገራችን ነው ስደት የሚቆረጥ ሁሉ ነገራችንም እስኪ ስደት ወጥታችሁ ህይወታችሁ ያልተባከነ ህይወታችሁ ከንቶ የሆነ ህይወታችሁ ሊፋታችሁ ከንቶ የሆነ ሰዎች የለሁም ብላ ይችላችሁ የእያንዳንዳችሁ ስደት በመውጣታችሁ በቤተሰብ ችግር፣ በዘመድ በጓደኛ ችግር በበቃ ያላሰባችሁትን ቦታ እየተገኛችሁ አላችሁ፣ ሁላችሁም ማለት ነው። እና ከዚህ ነገር ሁላችንም አላህ ይጠብቀን። ይባካችሁ አረብ ሀገርም ካላችሁ በጊዜ ሰራ ሰራ አድርጋችሁ እንደሰው በጊዜ ሀገራችሁን ግቡ። በቃ ለእኛ የሚሻለንም የሚያዋጠንም ይሄ ነው እንጂ በ በዚህም በዛም መዘረክረክ አይደለም። እና ራሳችሁን ጠብቁ። ስደትም አንዴ ከወጣችሁ እድላችሁን ከሞከራችሁ የፈለገ ማይል ችግር ይድረስባችሁ የፈለገ ማይል ምን አይነት ሁኔታ ላይ ሆኑ በሀገራችሁ ላይ አመቻችታችሁ ባላችሁ በትንሹም ቢሆን አብቃቅታችሁ ኑሩ። የሚሻላችሁ ይሄ ነው። ለሁላችንም የሚሻለን ይሄ ነው። ከስደት ወደ ስደት መቀያየር አስፈላጊ አይደለም። ፈጣሪ መጀመሪያ ያመቻችለት ሰው ነው፣ ስደት ላይ ተደላድሎ የሚኖረው እንጂ ያላመቻችለት ይሄ ነው ወይ ሞት ይወስደዋል። በቃ ባላችሁ ታይም መጫወት ከቤተሰቦቻችሁ ጥሩ ላይቭ ነው ማሳለፍ አለባችሁ። አሁን የቴዲ ቴዲ ሰውድ አረቢያ ሄደ ሀገር ገባ ህይወት አልመቻቻለው ተመልሶ ሰውድ አረቢያ ሄደ፣ ይኸው አለስዋኖታ ለመጀመሪያ ፈቅዶ ያስቀመጠላትን ቦታ የመጨረሻውን ቤቱን ሄደ ማለት ነው። ይሄንን እኛ የመጨረሻ ቤት አለን፣ የመጨረሻ ህይወት፣ የመጨረሻ ላይፍ አለን። ሁላችንም ግን ለዛች ቦታ እንጣጣርላለሁ። አመሰግናለሁ። ቪዲዮውን ከተመቻችሁ ላይክ፣ ሽር፣ ሰብስክራይብ አድርጉ። ለቤተሰቡ መጽናናትን ይመኛለሁኝ። ሁላችንም የሱምነን፣ በድጋሚም ወደ እሱም ነው የምንሄደው። ተወልደናል፣ ተፈጥረናል፣ ምን እንደሚገጥመን አናውቁም። ባለን ጊዜ፣ ባለችን ታይም ጥሩ ጊዜ፣ ጥሩ ህይወት፣ ጥሩ ላይፍ ከቤተሰቦቻችን በመልካም መንገድ ከጓደኞቻችን በመልካም መንገድ ላይፋችን እናሳልፍ። ከሰዎች ጋር ክፉ ከመሆን ከሰዎች ጋር ክፉ ከመነጋገር ጊዜያችንን ማቃጠል በከንቱ እድሜያችንን ማቃጠል አያስፈልጉም፣ በቃ ምክንያቱም የኛ አንድ አጀንዳ አንድ ላማ ቢኖር ከቤተሰቦቻችን ጥሩ ላይፍ ያሳለፍናት ለእኛ ካወቀን በቃ አንድ አጀንዳችን ናት። እና እባካችሁ እራሳችሁን ጠብቁ ከምንም ነገር ነው የሚላችሁ። አመሰግናለሁ ቪዲዮን እስከዚህ ስለ